በአላህ ስም እጅግ በጣም ሩኅሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሰሓቦች ታሪክ፣ የትላልቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍትዩብ

ታላቁ መልእክተኛ ዓለይሂ ሰላት ወሰላም ግን በዚህ ሐሳብ ባለመስማማት እንዲህ አሉ። ዑመር ሆይ ማንንም ቢሆን መጉዳት አልሻ። ምንም እንኳን ነቢይ ብሆንም አላህ ሱብሓነሁ ወተዓላ በተመሳሳይ ሁኔታ ሊጎዳኝ ይችላልና። ከዚያም እንዲህ በማለት አከሉ፣ ምናልባትም ሱሀይል ለወደፊቱ የሚያስደስትህን ነገር ይፈጽም ይሆናል። እናም የነቢዩ ዓለይሂ ሰላት ወሰላም ትንቢት እውን ሆነ። ከዓረቦች ሁሉ ታላቁ ንግግር አዋቂ ሱሀይል ኢብኑ ዐምር ረዲየላሁ አንሁ የእስላም ጠበቃ ሆኖ ብቃለ። ያ ለጣዖቶች ያደገድግ የነበረ ሰው ምርጥ ሙስሊም ሆነ። ዐይኖቹ ለአላህ ባለው ፍራቻ ሁል ጊዜም በእንባ ይታጠቡ ያዙ። ከቁረይሾች የጦር አዝማቾች አንዱ እንደነበረ ሁሉ በአላህ መንገድ የሚታገል ሙጃሂድ ሆነ። ሱሀይል ረዲየላሁ አንሁ ከዚያ ባለፈ ራሱን የሚቆጣጠር ሙጃሂድ በመሆን ኢስላምን በማስፋፋቱ ሂደት ላይ ሁሌም ለመታገልና ነፍሱን አሳልፎ ለመስጠት ቃል ኪዳን ገባ። ምናልባት ኃጢያቶቹ በነዚህ መልካም ስራዎቹ እንዲታበሱለት የሚከጅል ሆኖም ቀሪ ህይወቱን ባጀ። ሱሀይል ኢብኑ ዐምር ረዲየላሁ አንሁ ከቁረይሽ አመራሮች አንዱ እንደነበረና ድንቅ የንግግር ችሎታ ባለቤት መሆኑን ጠቅሰናል። እንግዲህ ይህን ሰው ነበር ቁረይሾች በሑደይቢያ ስምምነት ነቢዩ ዐለይሂ ሰላቱ ወሰላም ጋር እንዲደራደር ሙሉ ውክልና ሰጥተው የላኩት። በስድስተኛው ዓመተ ሂጅራ ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይሂና ባልደረቦቻቸው የዑምራ ጸሎት ለማድረግና እቤቱን ለመዘየር ተንቀሳቀሱ። በዚያ ጊዜ ጦርነት ለማድረግም ሆነ ለየትኛው ውዝግብ ራሳቸውን አላዘጋጁም ነበር። ቁረይሾች ሙስሊሞች ወደ መካ ለመምጣት ጉዞ መጀመራቸውን እንደሰሙ ማንኛውንም መስዋዕትነት ከፍለው መካ እንዳይገቡ ለማድረግ ወሰኑ። የአላህ ነቢይ ዐለይሂ ሰላቱ ወሰለም በሁኔታው በጣም ስሜታቸው ቢጎዳም፣ ሁዴይቢያህ ላይ ሰፍረው ከመደራደር ውጭ ሌላ ምርጫ አልነበራቸው። ቁረይሾች የተለያዩ ሰዎችን መልእክት እያስያዙ ወደ ነቢዩ ዐለይሂ ሰላቱ ወሰለም ላኳቸው።

ወደ መጡበት ወደ መዲና እንዲመለሱ ያደርጋቸዋል ብለው እምነት ጥለውበት ነበር። ይሁን እንጂ እርሱ ግን ወዲያው ወደ እነርሱ ተመለሱ፣ እንዲህ አላቸው። የቁረይሽ ህዝቦች ሆይ እኔ ወደ ፋርስ ነገስታት፣ ወደ ሮማውያን ቄሳርና ወደ ሀበሻው ንጉስ ሄጃለሁ። በአላህ ይሁንብኝ ከሙሐመድ ዐለይሂ ሰላቱ ወሰላም ባልደረቦች በቀር አንድም ንጉስ በህዝቦቹ ሲከበርና ሲወደድ አላየሁም። ምራቁን ሲተፋ በእጃቸው ቀልበው ለተበሩክ አካላቸውን ይቀቡታል። ሲያዛቸው በፍጥነት ትእዛዙን ይፈጽማሉ። ሲናገር ደግሞ ጸጥ ብለው ያዳመጡታል። ለርሶ ካላቸው አክብሮት የተነሳ አይናቸውን ሞልተው እንኳን አያዩትም። እናም ያቀረበላችሁ ሐሳብ ጥሩ ስለሆነ ተቀበሉት። ቁሬሾች የዑርዋን ንግግር ካዳመጡ በኋላ ከነቢዩ ዓለይሂ ሰላቱ ወሰላም ጋር ተጨማሪ ድርድር ከማድረግ የተሻለ ነገር እንደሌለ ተገነዘቡ። ስለሆነ ይህን ተግባር ዳር የሚያደርስላቸው ከሱሃይል የተሻለ ብርቱ ሰው አላገኙ። ሱሃይል ከቆሬሾች አለቆች አንዱ ሲሆን በሳልና ንግግር አዋቂ እንደ በተርቱ በመሆኑ ተናግሮ የማሳመን ብቃት ነበረው። የአላህ ነቢይ ዐለይሂ ሰላቱ ወሰላም ሱሃይልን ወደ እነርሱ ሲመጣ ገና እንዳዩት አላህ ነገሩን ገር አድርጎላቸዋል። ሰዎቹ ወይም ቁረሾች ይህን ሰው የላኩት ለእርቅ ነው አሉ። ሱሃይል ረዲያላሁ አንሁ ዘለግ ያለ ዲስኩር ካሰማ በኋላ ታላቁ የሑደይቢያ ስምምነት ውሎች ተቋጠሩ። እርግጥ ነው ሱሃይል ረዲያላሁ አንሁ በጊዜው ወገኖቹ ቁረይሾች በዚያ ድርድር ይበልጥ ተጠቃሚ እንዲሆኑ ሽንጡን ገትሩ ተደራድሯል። ይህ ሁሉ ከሆነ

ተለይቷት ወደ ነበረችው ሀገራቸው ከአንሷሮች ጋር በመሆን ገቡ። የናፈቃቸውን የትውልድ ቀያቸውን በስስት ሲያስተውሉ ከረሙ። የቁረይሽ ከሃዲያን ፀሐያቸው ለሁል ጊዜውም ጠለቀች። ከዚህ በኋላ ዕጣቸው ምን ይሆን እያለ ያላሰበ ማንም አልነበረም። ሙስሊሞችን በመግረፍ በመጎተት ፀሐይ ላይ በማሰቃየት አለፍ ሲልም በመግደል ብዙ ግፍ ፈጽመዋል። ጌታችን አንድ አላህ ብቻ ነው ከማለታቸው ውጭ አንዳችን በደል ባልሰሩ ሙስሊሞች ላይ ይህ ነው የማይባል ሰቆቃ አድርሰዋል። ይህ ሁሉ ቢሆንም ግን አሁን በተቀደሰው መስጊድ ዙሪያ አስር ሺህ በሚሆን ሰራዊት ተከበው እነሆ ፍርዳቸውን በመጠባበቅ ላይ ይገኛሉ። እናም የአላህ ነብይ አለይሂ ሰላቱ ወሰላም፣ የቁረይሽ ሰዎች ሆይ እንግዲህ ምን እርምጃ ይወስድብናል ብላችሁ

ዛሬ እናንተ ወቀሳ የሌለባችሁ ሲሆን ነፃ ናችሁ የሚሉ ብሥራት የያዙ ቃላት እንደ ዘበት ካንደበታችሁ አወጡ። ይህ አባባል የሱሀይል ኢብኑ ዐምርን ረዲየላሁ ዐንሁ ስሜት ክፉኛ ናጠው፣ ቀልቡን ለአላህ እንዲከፍትናት የዝነቱን ትሩፋት እንዲቋደስም አበቃው። ሰዎች አሳደውትና በግዳጅ እምነታቸውን እንዲቀበል ጫና አድርገውበት ቢሆን ኖሮ

ሳያመነታ ዕድሉን ተጠቀመበት። የቀደመውን ጣዖታዊነት አሽቀንጥረው በመጣል በአዲሱ እምነት የታቀፉ አጡለቋእ በሚል መጠሪያ ይታወቃሉ። ትርጉሙ ነቢዩ ዓለይሂ ሰላቱ ወሰላም ሂዱ ዛሬ እናንተ ወቀሳ የሌለባችሁ ሲሆን ነፃ ናችሁ ብለው ከተናገሩት የነፃነት አባባል ጋር የተገናኘ ነው። ከነዚህ አጡለቋእ ከሚሰኙ ሙስሊሞች የተወሰኑት ታዲያ ራሳቸውን

ቁርኣንን ሲያነብ እንባውን ማቆም የሚቸግር በማለት ነበር የሚገልጹት። ምንም እንኳን ሱሀይል ኢስላምን የተቀበለው መካ በተከፈተችበት ጊዜ ቢሆንም ከልቡ ያመነ በመሆኑ ከቀደምት ሙስሊሞች በማይተናነስ ሁኔታ ነበር በእምነቱ የደመቀበት። ከዚያ በኋላ ራሱን በመካድና የነፍስያውን ጥሪ ሁሉ አሽቀንጥሮ በመጣል ያባከናቸውን ከንቱ ጊዜያት ለማካካስ ደፋ ቀና ይልጀምር። የአላህ ነቢይ ዓለይሂ ሰላት ወሰላም ወደ ረፊቁል አዕላ ወይም ለእላዩ ዓለም በሞት አማካይነት በተወሰዱ ጊዜ መዲና ላይ ሙስሊሞች ግራ ተጋብተውና ሰማዩ ተደፍቶባቸው ይታዩ ነበር። አቡበክር ረዲየላሁ አንሁ በዚያ ጊዜ በሃይማኖት ታሪክ እጅግ ዝነኛ የተባለውን ንግግራቸውን አሰሙ። እንዲህ አሉም፦ ሙሐመድን ያመልክ የነበረ ሰው እርሳቸው ሞተዋል። አላህን የሚያመልክ ሰው ግን እንሆ አላህ ሕያውና ዘለዓለማዊ ነው። በሚያስደንቅ ሁኔታ አቡበክር ረድየላሁ አንሁ ይህን ንግግር መዲና ላይ ካደረጉ በኋላ የነቢዩ ዓለይሂ ሰላቱ ወሰላም መሞት መካ ውስጥ በተሰማ ጊዜ የተፈጠረውን ግርግር ሱሀይል ኢብኑ ዐምር ረድየላሁ አንሁ በተመሳሳይ ሁኔታ ንግግር በማድረግ ማረጋጋት ችለዋል።

ባሏቸው ጊዜ ነቢዩ ዐለይሂ ሰላቱ ወሰላም ዑመር ሆይ ለወደፊቱ ደስ የምትሰኝበትን ተግባር ይፈጽም ይሆናል ቶ ብሏቸው ነበር። አሁን ያ ነቢያዊ ትንቢት በጉልህ ሲፈጸም ዑመር ረዲየላሁ አንሁ አስተዋሉ። ሱሀይል ቀሪ ህይወቱን በአላህ መንገድ ላይ የሚታገል ሙጃሂድ ሆኖ ለማሳለፍ ወስኑ ነበር። በአላህ እምላለሁ አጋሪዎችን ለመርዳት በርካታ ውጊያዎችን ላይ ተሳትፌያለሁ። እንዲሁም ሀብቴን ወጪ አድርጌያለሁ። ያንኑ የሚያህል ትግል ለኢስላም ለማድረግና ገንዘቤን ወጪ ለማድረግ እሻለሁ ይል ነበር። ስለሆነም ወደ ጌታው የምታቀርበው ምንም አይነት ቅጽበት እንድታልፈው አይሻም ነበር። ሱሀይል ረዲያላሁ አንሁ ጸረ ኢስላም ኃይላትን ለመፋለም ወደ ሶሪያ ከዘመተው ሰራዊት ጋር በመሆን ወደዚያው ገሰገሰ። የርሙክ ላይ ሙስሊሞች እጅግ የተፋፋመ ጦርነት ከሃዲያን ጋር ባደረጉበት ጊዜ እዚያው ነበር። ጦርነቱ በሙስሊሞች አሸናፊነት እንደተጠናቀቀም ወደ መካ ለመመለስ አልፈለገም። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም በአላህ መንገድ ላይ ለአንድ ሰዓት ማሳለፍ ዕድሜ ልክ በዒባዳ ወይም አምልኮ ከማሳለፍ ይልቅ በላጭ ነው ማለታቸውን እየጠቀሰ ከዚህ በኋላ ሞት እስኪያገኘው ድረስ በጂሃድ ላይ እንደሚቆይና ወደ መካ እንደማይመለስ አሳወቀ።